ሰላም የኔ ውዶች፣ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ በሄሉ ከትናንት ወዲያ ቪዲዮ ሰርቼ ነበረ። ሄለን ጠፍታ ላይ ሰሞኑን ስለ ጠፋሽ ደግሞ ብዙ ሰዎች ደስ እያላችሁ ነው። አትደሳሰቱ፣ ትመጣለች። አላዛር እንደዚህ አምሮበት መጥቷል፣ ከትንሱ ጋር ታርቋል። ሶ አንቺ ስለ አላዛር ስታወሪ ነበረ ከትንዙ ጋር ስለታረቀ ከፍቶሻል። አንቺ ምቀኛ፣ አንቺ ቅናታም፣ አንቺ ቅንቅናም። እንግዲህ ዛሬን በሰራሁት ትናንትን በሰራሁት እየገቡ ይሳደባሉ። ገባቸው አደለ? እኔ ለምሳሌ ሰው ቢታረቅ እኔ ሰይጣን አይደለም። ደስ የሚለኝ ሰው ሲጣላ፣ ሲታረቅ ደግሞ ደስ ይለኛል። የዘራውን ያጭዳል ብለሽ ነበረ። አሁን ታዲያ ሊያጭደው ብላቸዋል ገና ገና መች ተጀመር? ጋይስ ገና መች ኖሩ? ገና እኮ እየጀመሩ ነው። እነሱ እየጀመሩ ስለሆነ እናንተ ገና አግብተው ወልደው ምናምን የኖሩ መሰላችሁ እንዴ? ገና ኮ እየጀመሩ ነው። ሰው እኮ የሰራውን የሚያገኘው ቶሎ ባንዴ ኮ ፈጣሪኮ እንደ ሰው አይቸኩልም። ገባችሁ አደለ? ተረጋግቶ ነው እና ደግሞ ሲቀጥል ደግሞ ማለት ነው መታችሁ እዚህ ጋ እኔ ስለ እሱ መጥፎ ነገር ማውራት አልፈልግም በጭራሽ፣ ማለት ነው። ምክንያቱም በፊት ከሔሉ ጋር ሲሰራ ምናምን ደስ ይለኝ ነበር፣ ይመቸኝ ነበረ። ስለዚህ እኔ ስለ እሱ አሁንም ከዚህም በኋላም ቢሆን መጥፎ ነገር ላወራ አልፈልግም ግን ደግሞ እናንተ እንወደዋለን እናከብረዋለን የምትሉ ሰዎች ስለ እሱ መጥፎ የሚያወራ ሰው ከሆነ ያን ሰው መተው ነው እንጂ በቤቱ እየመጣችሁ ስለ እሱ እንዳወራ አትገፋፉኝ። በጣም ብዙ ስድብ፣ በቃ ስለ ሔሉ በሰራሁት ቪዲዮ ላይ በቃ የስድብ መዓት ነው የወረዱብኝ ማለት። አሁንም ይሳደባሉ ሶ አትሳደቡ። እናንተ አስተሳደቡ። እኔ ደግሞ እኔ ከተናደድኩ ማለት ነው እጥብ አርጌ ላሰጠው ይችላለሁ። ግን እኔ ደግሞ ብዙ ያየነው ነገርም ስላለ ማቀው ነገርም ስላለ ግን እኔ ማውራት አልፈልግም። ስለሱም መጥፎ ነገር ማውራት አልፈልግም። ሳልፈልግ እንዳወራ አትገፋፉኝ። እናንተ እንደግፋለን ምናምን የምትሉ ሰዎች ማለት ነው፣ የድንቡሽ ደጋፊዎች። እናንተ ያወጣችሁለት ስም ግን ረበለው። እናንተ ኮሜንታተሮች ግን የሄሉ እንትኖች ግን በጣም ነው የምታስቆኝ። ቁንዝራ ብላችሁ ቁንዝራችሁ መዳድ የለመባት ምን ማለት ነው? እኔ ትርጉሙን አላቀውም። ዘሮ ዘሮ እኔ ድንቡሽ ያልኩ ዋራ ይሻለኛል የሰው ስም ከምጠራ። እናንተ ያወጣችሁት ስም ትርጉሙ ምን እንደሆነ አላቅም። እናንተ ነገር ቁንዝራ ማለት ምን ማለት ነው? ሶ እኔ ድንቡሼ ብዬዋለሁ፣ እና ስለ ድንቡሼ በጭራሽ እኔ ማውራት አልፈልግም። አትልከስከሱብኝ። ሄለን ጠፍታለች፣ ሁለት ቀን ጠፋች። እና እሱ ይመጣ አልገባችሁ? ሁሉን ነገር ከእሷ ጋር ስለሚያን እሷ ስትጠፋ ሰው ይመጡና እኔ ቤት ይኮምታሉ ማለት ነው፣ እነዛኞቹ። ሲጀመር እኮ እንደዚህ እንዲከፋፈል ያደረገው ተመልካች የእሱና የእሷ እሱ ነው፣ ገባችሁ? እውነቱን ከተናገርኩ ተመልካች እንዲከፋፈል ያደረገው እሱ ነው። ምክንያቱም ያን ድምፅ ካወጣ በኋላ ግማሾቹ፣ አብዛኞቹ ወደ አላዛር ተደገፉ። እሱ ደና ነፃ ሆኖ በቃ ልክ እንደ ደህና ሰው ሆኖ ከዛ እሷን ደግሞ ልክ እንደ መጥፎ ሰው አስመስሉ ነው የሄደ አሁን ቢኒ ባይመጣ በተለይ በቃ ሄለን ከማንጋ ማትሰራም ነበረ። ስለዚህ ሲጀመር ተመልካች እንዲከፈል ያደረገ ማን ነው የበደለ? ሄለን እንደገፋች ምናምን አታስመስሉ እሷን የምትሳደቡ ሰዎች ማለት ነው። ስለዚህ መጀመሪያ ተመልካች እንዲከፋፈል ያደረገው እሱ ነው፣ ከሁለት እንዲከፈል ያደረገው የራሱን ነፃ አውጥቶ ራሱን ደህና ሰው መስሎ ከዛ እሷን በሰው ምላስ ሲያስወጋት ማለት ነው። ያቺን ትንጥ የድምጽ ብቻ ተናደ የተናገረቻትን ብቻ አውጥቶ ማለት ነው። እኔ ከዛ በኋላ ነው እሱ ለእሱ ያለኝ አመለካከት በቃ ድንቡሽ በጣም የደበረኝ ከዛ በኋላ ነው እንጂ አሁን ከአዲሷ ቀጮ ጋር የጀመረው ነገር ደስ ብሎኛል። እንደዛ እሷ ሌላ ጋ ሆና እሱም ሌላ ጋ በመሆኑ ደግሞ ይሄን ያደረገው ደግሞ በቃ እሷ በሷ ልክ እሷን ለማናደድ ምናምን እንደዛ ነገር ነው ብቻ። ዞሮ ዞሮ ያማለያ ስለ ድንቡሼን የመጥፎ ነገር እንዳወራ አትገፋፉኝ የድንቡሼ በጎች ከቤቴ ብትወጡልኝ የተሻለ ይመስለኛል ብዬ አስባለሁ ሁሌ እየመጣችሁ የዘረውን የሚያጭደው ብለሽ ነበር ምናምን እናሁን ገና ፎቶ ስላያችሁ ነው እንዴ አሁን ወለዱ ከበዱ ኖሩ ምን እንደሚፈጠር ሳታውቁ ዝም ብላችሁ ገና የሆነ ትንሽ ነገር ይዛችሁ እዩኝ እዩኝ ፊት ፊት ፉን ፉን አትበሉ ፉን ፉን አትበሉ። እዩኝ ዩ ማለት ደብቁኝ ደብቁኝ ያመጣል። እሺ አሁን ይህን ፎቶ ስላያችሁ ብቻ በቃ የሆነ በጣም እያካበዳችሁ ነው ያላችሁት ማለት ነው። እሱ እንደዛ ብሎ ብሎ ነው በኋላ ሲያለቃቀስ የነበረው ሰው። አሁንም ገና ነው። ተረጋጉ ተረጋጉ። ገባችሁ አደለ? ሁሉም ነገር ረጋሲን ነው። ችኩል ችኩል እዩኝ እዩኝ ደብቁኝ ደብቁኝ ነው የሚያመጣ። ስለዚህ እናንተ የእሱ እንትኖች ብታርፉ ጥሩ ነው። አትንፈራገጡ አትንፈራገጡ ከዛ ውጭ ግን ማለት ነው በንትን ማስራችሁ፣ በገመድ አስሬ ማለት ነው ሽክፍክፍ አርጌ የሆነ ውቅያኖስ ውስጥ ማሰምጣችሁ። እናንተ ደግሞ ውቅያኖስ ውስጥ ነ ማሰምጣችሁ፣ ገባችሁ? እጥብ አድርጌ ለስድብ ማለት ነው። ኦ ማይ ጋድ፣ መሳደብ የሚያቅተው ያለ እንዳይመስላችሁ። ግን እኔ ድንቡሽን መሳደብ አልፈልግም፣ መንካት አልፈልግም። አያችሁ በእናንተ እሱን አልሳደብም እና አሁን ሄሉ ስለጠፋች እየመጣችሁ ነገር ለማንሳት ትጎረጉራላችሁ። ሄለን የጠፋችበት የራሷ ምክንያት አላት። አንደኛ ባለፈው ስላመማት ጸበል ሂጅ እያልን ነበረ። ጸበል ሄዳ ነው የሚሆነው። በቃ ለራሷ ጊዜ እየሰጠች ነው። ሁሌ ዩትዩብ ዩትዩብ እየተንገበገበች ትኖርላችሁ እንዴ? ሶ ጸበል ሄዳ ይሆናል። ሄለን የጠፋችሁ እንጂ ቢኒ ጥሏት ሄደው ነው፣ በቃ አይ ሄደ በቃ የሚሉ ሰዎችም አሉ። እግዚአብሔር ካላለው ማለት ነው። የማይጠቅም ነገር ብሄድ ይሻላል። ሶ ለእሷ ካላለው ይሄዳል። የእሷ ከሆነ ደግሞ የትም አይሄድም። ቢመጡም ባይመጡም የትም አይሄድም። የእሷ የሆነ ነገር የትም ስለማይሄድ ገባችሁ አይደለ? እና በፊት ከማርክ ጋር ሲለያዩ ማርክ ስለ ሄልን አንድ ነገር አላወራም። አንድ ነገር አላወራም። አላወራም። መቼም ሳይበዳደሉ አንዷንዱን ሳይገፋ አይቀርም። ዝም ብሎ አይደለም የሚለያዩት። ምንም ነገር ስለ እሷ አላወራም። ተመልካችም አልተከፈለም። አሁን የማርክ ቤተሰቦች ከሔሉ ቤት ምርጥ ኮሜንት ነው የሚጽፉት፣ የሔሉ ቤተሰቦችም ከማርክ ቤት እንደዛው። አሁን ግን ካላዛር ጋር ሲለያዩ አላዛር ያ ድምጽ ከወጣ በኋላ ቱ ሞት ይጥራኝ ስንጠራው ከዛ በኋላ ግን ከሁለት ነው የተከፈሉት። አያችሁ፣ ከሁለት የተከፈለ ያ ድምጽ ስለወጣ ነው። ማርክ ግን ምንም ስለሷ ስላላወራ ተመልካች አንድ ሰው ከሁለት አልተከፈለም። አያችሁ ተግባባን አይደለ? እና ስለ ሄለን እኔ መጥፎ ነገር ማወራ መስሏችሁ ከሆነ ኔበር ኔበር ኔበር፣ በፍጹም እኔ አሽቃባጭ አይደለም። ወደ ነዱኝ መሄድ አይደለሁም። የሆነ ሰው እንትን ብሎ ስለመጣ ማሽቃብጥ ምናምን፣ እኔ በፊትም ወዳታለሁ፣ አሁንም ወዳታለሁ፣ ከዚህ በኋላም ወዳታለሁ። ግን ሄሉን ወዳታለሁ ማለት ስላላዛር መጥፎ ነገር አወራለሁ ማለት አይደለም። እናንተ ደግሞ እንደ አወራ ምትገፋፉኝ በኮሜንት ስላላችሁ በእናንተ ልክ ላወራ እችላለሁ። ሙድ ለመያዝ ደግሞ የሚያቅዘዘው ያለ እንደ እኔ በኋላ ማለት ነው። አይ ተናግር ያለው ብዙ ነገር ላወራ እችላለሁ፣ ግን እኔ አልፈልግም። አልፈልግም ከእሱ ጋር መነካካት ማለት ነው። እና ሄለን ትመጣለች። እኔ ቆንጆ የትም አትሄድም፣ ምንም አትሆንም። እናንተ ስላላችሁ እናንተ መጥፎ ናት ስላላችኋት ምንም ምትሆን እንዳይመስላችሁ ትመጣለች። ለራሷ ጊዜ ሰታ ነው። ከቢኒጋም አይለያዩም። እግዚአብሔር ካለው የእሷ ከሆነ የትማሄድም እናንተ ስላላችሁ አይደለም የሚለያዩት። እናንተ ስላላችሁ አይደለም አብራ ምትመጣው ቪዲዮ የምትሰራው ና ሰሞኑን፣ እሷ በመጥፋቷ ሄኞ በመምጣቱ በቃ እኛ እሱ እንደፈለገው ፈታ ዘናቢል እኔ ምን አገባኝ እንዴ! ብቻ እሷን አይንካት፣ ሶ እናንተ ምኔን አትንኩኝ። አሁን እኔ ሔሉ ጋ ሳወራ እኔን አትንኩኝ። ኮሜንት መታችሁ እንዲህ ብለሽ ነበር ብላችሁ አትጻፉ። በራሴ ቻናል የፈለገኝን ነገር ማውራት እችላለሁ። ካልተመቻችሁ የድንቡሽ እንትኖች ወደ ድንቡሽ ቤት ሂዱ፣ ወደ እኔ አትምጡ። እኔ ማሽቃበጥ ስለማይመቸኝ ማለት ነው። ያየሁትን ነገር ስለማወራ እና ብዙ ብዙ ኮሜንት ነው እንደዛ እያሉ የሚጽፉት ሁሌ ቪዲዮ ስሰራ ምን ሼ ነው እና አብሮ ገና ገና ምን አይታችሁ ነው እንዲምታን ቦጭ አረቁብኝ። አትን ቦጭ አረቁብኝ ተለያየን ብለው ሰሩን የተለያዩ በጣም ያሳዝናል። በጣም አብዝታችሁት ነበር ብዬ አስተያየት ሰጠው። አሁን ደግሞ እንደዛ ብለሽ ነበር ይሄው መጡ። ተቃጠ ያራኔ ሰይጣን አይደለም መቃጠለው ሰው ፍቅር ሲሆን በጣም ነው ደስ የሚለኝ ገባችሁ።